ሰላም እግዚአብሔር ይብዛላችሁ፣ በያላችሁበት ውድ ነው መርከ ሚዲያ ቤተሰቦቼ፣ እንደምን አላችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ወደ መርከ ሚዲያ ቆይታችን ከባለፈው ያቋረጥነውን የዮሐንስ ራእይ ወይም ደግሞ ራእይ የዮሐንስ ላይ ምዕራፍ አስራ ስድስት ያለውን እንግዲህ እግዚአብሔር መልአክ የቁጣውን ጽዋ በተለያየ ቦታ ላይ እያፈሰሰ ምን ማለት ነው ያ እያልን በፀሐይ ላይ እየፈሰሰ ብለን በወንዞች ላይ እየፈሰሰ እያልን እንነጋገር ናችኋለሁ በምድር ላይ እየፈሰሰ ብለን ተናግረናል። ዛሬ ደግሞ አምስተኛውን የቁጣውን ጽዋ በአውሬው ላይ ያፈሰሰውን መነሻ አድርገን አጠር ያለ ቆይታ ለማድረግ እንሞክራለን። ቆይታችሁን ከእኔ ጋር አድርጉ፣ በእርግጠኝነት ያተርፉበት አላችሁ። ስለዚህ የዮሐንስ ራእይን ሁሌ ባየን ቁጥርና ባደመጥን ቁጥር፣ በነገራችን ላይ በብዙ ምሳሌዎችና ምልክቶች የተሞላ የመጽሐፍ ቅዱስ ነው፣ ራእይ ነው የአዲስ ኪዳን በአዲስ ኪዳን ካሉ የመጽሐፍ ቅዱስ ክፍሎች ውስጥ የራእይ ክፍል ተብሎ የሚነገርለትም ነውና፣ ታዲያ ይህ ክፍልም ብዙ ጊዜ በምሳሌዎች በሚስጢር፣ በምልክት የታጀበ የመጽሐፍ ቅዱስ ክፍል ነው። ዮሐንስ በፍጥሞ ደሴት ላይ ሆኖ ራእዩን እግዚአብሔር በገለጠለት ጊዜ እንዲህ አይነት ነገር ስላየ ማለት ነው። ይሄ የሚያየው ምንድን ነው? የእግዚአብሔር መልአክ የቁጣ ጽዋን በአውሬው ላይ ሲያፈሰው ተመለከተ። አውሬው ላይ አፈሰሰው ይላል አውሬው ላይ ባፈሰሰው ሰዓትም መንግስቱ ጨለማ ሆነ ይለናል። የማን መንግስት? የአውሬው መንግስት። የቁጣ ጽዋው አውሬው ላይ ከመፍሰሱ በፊት እንደ አይነት ነገር አላየም ነበረ ዮሐንስ ቅዱስ ዮሐንስ አባታችን። ግን የቁጣውን ጽዋ በአውሬው ላይ ሲያፈሰው ኮምፕሌት፣ በዛን ቅጽበት መንግስቱ ጨለማ ሆነ ይላል። በዚህ ብቻ አያበቃም። በዚህ ብቻ አያበቃም? ከስቃዮቻቸው የተነሳ ከህመሞቻቸው የተነሳ ወይም ደግሞ ከህመማቸው የተነሳ ምላሶቻቸውንም ያኝኩ ነበረ ይላል። በጣም ነው የሚገርመው። በአውሬው ላይ ሲፈስ ያ የቁጣ ጽዋ መንግስቱ ጨለማ ሆነ። ከስቃያቸው የተነሳ ምላሳቸውን ያኝኩ ነበረ። ከህመማቸውና ከስቃያቸውም የተነሳ የሰማይን አምላክ ተሳደቡ ይላል። ደግሞ መልሶ ከስቃቸው ከህመማቸው የተነሳ የሰማይን አምላክ ተሳደቡ። በዚህ ብቻ አያበቃም፣ ከስራቸውም ንስሐ አልገቡም ወይም አልተመለሱም። ይህ እግዚአብሔር መልአክ የቁጣውን ጽዋ ባፈሰሰው ጊዜ የአውሬው መንግስት ጨለማ ሆነ ከዛስ ከስቃያቸው የተነሳ እንደገና ደግሞ ሰዎች ማለት ነው። እነማ ካልን የአውሬው ተከታዮች ማለት ነው። የአውሬው መንግስቱ ብቻ አይደለም ጨለማ የሆነው የእሱ ተከታዮች ሳይቀሩ፣ የአውሬው ተከታዮች ሳይቀሩ ስቃያቸው በርትቶባቸው ነበርና፣ ከዚህ የተነሳም ምላሶቻቸውን ያኝኩ ነበረ። ምላሶቻቸውን ያኝኩ ነበረ። በተደጋጋሚ ያኝኩ፣ ይሰቃዩ ነበረ። ከዛስ አምላክን ተሳደቡ እግዚአብሔርን ተሳደቡ ይላል። በመሳደብ ብቻ አላበቁም፣ እንደገና ከህመማቸው ታመናም ተሰቃይተናል ብለው ወደ ንስሐ አልመጡም። ጭራሽ ተሳደቡ ነው የሚለን። በእውነት በመጨረሻው ዘመን ላይ ሐሳዊ መሲሕ በሚገለጥበት ሰዓት የዮሐንስ ራእይ ምዕራፍ 13 ቁጥር 4 ላይ ስንመለከት አውሬውን የሚመስለው ማንም የለም፣ እሱን የሚተካከል ማንም የለም ከሰማይ ፀሐይን ያወርዳል ጨረቃንም እንደዚሁ ያወርዳል እያሉ ይከተሉታል፣ ይሰግዱለታል ይላል። የዮሐንስ ራእይ ምዕራፍ 13 ላይ ስንመለከት፣ ይሄኛው ምዕራፍ 16 ላይ ያለው የአውሬው ወይም ደግሞ የእግዚአብሔር መልአክ የቁጣውን ጽዋ በአውሬው ላይ አፈሰሰው ነው የሚለው ምን ማለት ነው? እንደምናውቀው አውሬው ማን ነው? በተደጋጋሚ የምናነሳው ጉዳይ ስለሆነ አውሬው የተባለው ሳጥናኤል ከግር ጥፍሩ እስከ ራስ ፀጉሩ ተዋህዶት ተቆጣጥሮት ዓለምን የሚገዛ ማለት ነው። ሳጥናኤል ሌሎች ሰራዊት አጋንንት አይደሉም፣ የሚያድሩበት ሌሎች አይደሉም። የመላእክት ሁሉ አለቃ የነበረው በክብሩ በነበረበት ሰዓት ሳጥናኤል፣ እርሱም ሙሉ ይዋሃደዋል። ራእየ ዮሐንስ ምዕራፍ 13 ስንመለከት አንድ አውሬ ከባህር ሲወጣየው አስር ቀንዶችና ሰባት ራሶች ነበረ። ያየሁትም አውሬ ምን ይመስል ነበር? ነብር ይመስል ነበር፣ እግሮቹ እንደ ድብ ናቸው፣ አፉም እንዳንበሳ ነበረ ይለናል። አፉ እንዳንበሳ ነበረ ይላል። ለዚህ አውሬ ዘንዶ ስልጣኑን፣ ኃይሉን፣ ዙፋኑን ሰጠው ይላል። ልብ በሉ፣ ስልጣን፣ ኃይል፣ ዙፋን፣ ይሄን ሁሉ ነው የሰጠው ማ ዘንዶ። ግን የሚገርሙ ሰዎቹ ዘንዶ ለአውሬው ይሄን ስልጣን ሰጥቶት የሚከተሉ ሰዎች ግን ለዘንዶው ይሰግዱ ነበረ ለአውሬው ሰገዱ ማለት ለዘንዶው ሰገዱ ማለት ነው በተዘዋሪ ይሄ ነው ዓለምን የሚገዛ ሶስት ዓመት ከስድስት ወር ተብሎ በመጽሐፍ ቅዱስ የተቀመጠው ለዚህ ያክል ዘመን ዓለምን እንደሚገዛ ይነገርለታል ታዲያ ዓለምን እየገዛ ዓለምን ተቆጣጥሮ ከኔ በላይ ማንም የለ እኔ እግዚአብሔር ነኝ። የዚህ ዓለም ፈጣሪ ነኝ ለኝ ይሄን ሁሉ ያከናወንኩ ነው ነኝ። ሰማያን የፈጠርኩ ምድርንም የፈጠርኩ ይሄን የሰው ልጅ ሁሉ የፈጠርኩ እኔ ነኝ ብሎ በአደባባይ ይናገራል። በዚህ በራእየ ዮሐንስ በ13 ላይ ባለው ላይ እግሮቹ እንደ ድብ ነበሩ የሚለው ድብ በባህሪው ጥበብ የጎደለው ነው። ሐሳዊ መሲህ ጥበብ የጎደለው ነው። እኔ ፈጣሪ ነኝ ይላል፣ ፈጣሪ ሳይሆን ማለት ነው። እኔ እግዚአብሔር ነኝ ይላል፣ እግዚአብሔር ሳይሆን ማለት ነው። ዓለም ላይ በክርስቲያኖች ላይ በተለይ በክርስትና እምነት ላይ በክርስቶስ ክርስቲያን የተባሉ የክርስቶስን የሚያመልኩ ክርስቶስን የሚከተሉ ላይ መከራ ያበዛባቸዋል። ሌሎች ግን ይከተሉታል። አንተን የሚመስል ማንም የለም፣ እንዳንተ አይነት ገዢ ማንም የለም፣ እንዳንተ አይነት አምላክ ማንም የለም፣ ሺ ዘመን ግዛን አስተዳደረም ብለው ይከተሉታል። ምልክቱንም ያደርጉለታል። ክርስቲያኖች ግን ይሰዳሉ። አሁንም ቢሆን ለመናገር እኔና እናንተ ለእሱ አንሰግድም፣ እምቢ እንላለን። ዮሐንስ በዚሁ በራእይ ዮሐንስ ምዕራፍ 13 ላይ ስለዚህ አውሬ ይሄንን አውሬ የሚከተሉትና የማይከተሉት እነማን እንደሆኑም አስቀምጧቸዋል። አሁን ዓለማችን እዛ ዋዜማ ላይ ነው ያለችው። ሰው ዛሬ በቀላሉ ነገር ከእምነት እየወጣ ለተአምር ቅርብ የሆነበት ወቅት ነው የምንገኘው ለተአምር ይሄ አንዱ የመንገድ ጠራካ ካለው በነገራችን ላይ በኦርቶዶክስም ሆነን ተአምር የምንወድ በጣም ብዙ እህቶች ወንድሞች እንኖራለን። ተአምር ላይ ብዙ ፎከስ አይኖራችሁ። በነገራችሁ ላይ ብዙም ትኩረታት አትስጡ። ተአምር እውነት ነው። የሰው ልጅ አዲስ ነገር ሲያይ ለዛ ነገር እንደሚጓጓ ይታወቃል። ቢሆንም ግን ያን ያክል ቦታ የምንሰጠው የእግዚአብሔርን መንግስት ለመውረስ እንደ ቅድሚያ መስፈርት አይደለም። አመንዝራ ትውልድ ምልክትን ይሻል እንደተባለ እንደ አይሁዶች፣ እንደ ጸሐፍት፣ እንደ ፈሪሳውያን ምልክት እንዳትሹ፣ ምንም አይጠቅማችሁም። ዝም ብላችሁ በህይወታችሁ ብቻ በቃ ጸልዩ፣ ንሳግቡ፣ ጹሙ፣ ይህም ብቻ መንፈሳዊ ነገር አድርጉ። ለእኛ ተአምር የእግዚአብሔር ሰው መሆን ብቻ ነው። ከዚህ በላይ ተአምር ለክርስትና የለም። ይሄ የምልበት ምክንያት መጨረሻው ዘመን ላይ ዛሬ ሰው በጣም ነው የሚገርመኝ በቀላል ነገር በምድራዊ ነብይ ነኝ ባህታዊ ነኝ በዚህ ነኝ ጥብርቅሶ በጥርቅሶ በሚሉ ሰዎች በሚያደርጉ ሰዎች ብዙ ሰው ይታለላል፣ ብዙ ሰውም ይነዳል። ታዲያ ያን ጊዜ ሐሳይ መሲ አሁን ምድር ላይ የምናያቸው ተአምር የሚያደርጉ ብለን የምንላቸው ከነሱ የበለጠ ያደርጋል። ታዲያ በእነኚህ በትንንሾቹ ከተታለን ሐሳዬ መሲ በምትሃት ከሰማይ ፀሐይን ጨረቃን ከዋክብትን በሚያወርድበት ሰዓት አርቲፊሻል የሆነ ፈውስ በሚያደርግበት ሰዓት በዚያን ጊዜ ላለመወሰዳችን እና የሱ ተከታይ ላለመሆናችን ምንድን ነው ማረጋገጫው? ስለዚህ ለዛ ነው ከተአምር ራሳችሁን ቆጥቡ ያልኩት። እናንተ ዛሬ በሕይወታችን የሚያጋጥሙን መከራ፣ ችግር፣ ብዙ ነገሮች አሉ። በነኛ ችግሮቻችን ሕይወታችን ላይ መፍትሄ በተአምር የምናገኝ መስሎ ከታየን እሱ ትስተት ነው። እግዚአብሔር የማይወደው ነው። መንፈስ ቅዱስ የማይደግፈው ነገር ነው። በቃ ትክክለኛው መንገድ የሐዋርያትን ህግና ስርዓት ብቻ ተከትለን ያንን መለማመድ በዛ መበርታት በዛ መጠንከር ከኛ ይጠበቃል። ታዲያ በአውሬው ላይ ይህን ጊዜ አውሬው ዓለም ላይ ይናኛል፣ እንደፈለገ ይቆጣጠራል። ቴክኖሎጂውን በቁጥጥሩ ስር ያውለዋል። ዓለምን ሁሉ የዓለምን ሁሉ የሰው ልጅ ሁሉ መረጃ በስሩ ያደርገዋል ኢኮኖሚውን ፖለቲካውን፣ ፋይናንሱን፣ ደህንነት ተቋሙን፣ አጠቃላይ ዓለም የሚመራበትን ስርዓተ አሰራር ሁሉ በቁጥጥሩ ስር ያደርግና ለእኔ የተሰገድክ ብቻ ለዚህ አገልግሎት ብቁነህ የሚል መመሪያ ይወጣል። ያኔ ብዙዎች ይከተሉታል። በነገራችን ላይ በዚያን ዘመን በዛን ሰዓት እውነተኛውን አምላክን የሚያመልኩ ሰዎች በጣት ይቆጠራሉ ተብሎ ከሚነገሩበት ሰዓት ስለሆነ እነኤላያስና እነ ሄኖክም የተዘጋጁት ለዛን ዘመን ምስክርነት ነው። ሁለቱ ወይራዎች ይላቸዋል መጽሐፍ ቅዱስ በብሔረ ሄዋን እስካሁን ተጠብቀው እየኖሩ ያሉ። ዓለም ሁሉ ሐሳይ መሲን አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ከአንተ በላይ ማንም የለም እያለ ሲከተለው፣ እነርሱ ግን ተገልጠው አንተ አምላክ አይደለህም ብለው ይፋለሙታል። በኢየሩሳሌም በዚህ ብቻ በጣም ያስገድላቸዋል። የሚያስገድላቸው ግን ኃይል ስላለው አይደለም። ከእግዚአብሔር የበለጠ ኃይል ስላለው አይደለም። እነሱም እውነተኛውን ነገር መስክረው ስጋ ለባይ ስለሆኑ ሞትን መቅመስ ስላለባቸው ነው፣ ይሞታሉ። ከሞቱ በኋላ ግን ይነሳሉ። መልሰው ሲያድርጉ ዓለም ሁሉ ይመለከታል። ከዛም በኋላስ በኢኮኖሚው፣ በወታደራዊው፣ በፖለቲካዊው፣ በደህንነት አሰራሩ ሁሉ አንተን የሚመስልና አንተን የሚያክል የለም። በምታደርገው ተአምር፣ በምትሰጠው አስተዳደር አንተን የሚመስል የለም ብለው ብዙዎች ይከተሉታል። መጨረሻ ላይ ግን ያ ምዕራፍ 16 ላይ ያለው የእግዚአብሔር መልአክ የቁጣውን ጽዋ በአውሬው ላይ አፈሰሰ አፈሰሰው። ሲያፈሰው መንግስቱ ጨለማ ሆነ ይለናል። ኖት ኦንሊ ዛት የመንግስቱ ጨለማ መሆን ብቻ ሳይሆን የእሱ ተከታይ የሆኑ ያ የቁጣ ጽዋ እነሱንም ስለሚመለከት ማለት ለምን ማይክሮች ብሱን ስለሚያደርጉ ያ የቁጣ ጽዋ እነሱንም አብሮ ያቃጥላቸዋል፣ ይቅጣቸዋል፣ ያንገበግባቸዋል። ለዛ ነው ምላሶቻቸውንም ያኝኩ ነበረ ይላል። በጣም ከመሰቃያታቸው ከስቃያቸውና ከህመማቸው የተነሳም ይሄን ያደረገባቸውን አምላክንም እግዚአብሔርን ተከተሉት አይደለም ይላል፣ ተሳደቡ ይላል። እንደገና አውሬው አፉን ከፈተ ማደሪያውን ተሳደበ እንደተባለ ሁሉ ማደሪያውን ብቻ ሳይሆን ራሱን እግዚአብሔርን ይሳደባሉ። ከዛን በኋላ ይሄ ቁጣ ጽዋ ራሱ ላይ ከፈሰሰበት በኋላ አውሬው ላይ ከፈሰሰ በኋላ ምን ይሆናል? ኢኮኖሚው ይወርዳል። ወታደራዊ አሰራሩ ይፍረከረካል። የደህንነት አሰራሩ ይድረከረካል። ሁሉ ነገር ያ ከአንተ በላይ ማንም የለም የተባለለት መሪ ወይም ሐሳይ መሲ አምላክ ነኝ እያለ ሲናገር የነበረ ክርስቲያኖቹን የሚያሳድድ ቤተ ክርስቲያን የሚያቃጥል ምእመናንን የሚገድል የሚያር ይፍረከረካል መንግስቱ። ያን ጊዜ የቁጣ ጽዋው ፈሰሰበት፣ ከእግዚአብሔር ቁጣ ይመጣበታል። በነገራችን ላይ የሚያቃጥል ጽዋ፣ ሐሳዊ መሲ መንግስቱን የሚያፈራርስ፣ መንግስቱ ጨለማ ሆነ ነው የሚለው። ብርሃን ነኝ ብሎ ሲልናገር የነበረው እኔ የዓለም መሪ ነኝ ሲል የነበረው እኔ ዓለምን የፈጠርኩ ነኝ ብሎ ሲናገር የነበረው ሐሳዊ መሲ ከዛ የጽዋ ቁጣ በኋላ መንግስቱ ጨለማ ሆነ። ብዙዎች እንደገና ወደ እሱ መከተሉን ትተው ያፈገፍጋሉ። እንደገና የሚገርመው ይሄ ነው ደግሞ፣ ከንቱ ጸጸት ማለት ነው፣ የማይረባ ጸጸት ግን። አስቀድመው የተከተቡት ማይክሮቺፕስ አይለቃቸውም። መንፈሱ ተዋርሷቸዋል፣ ስፒሪቱ ተዋርሷቸዋል። የሳጥናኤል የሉሲፈር መንፈስ ስለተዋሃዳቸው የበለጠ ስቃይና መከራ ይሆንባቸዋል። ሰውነታቸውን ይቦጭቃሉ፣ በእጃቸውም ባገኙት አጋጣሚ ሁሉ ሰውነታቸውን እየቆራረጡ ይሰቃያሉ መከራ ውስጥ ይገባሉ ነው ባጭሩ። በዛን ጊዜ በዛን ሰዓት እናንተ በሕይወተ ሥጋ ሆነን በአካል ለአንደርስበት እንችል ይሆናል። አንደርስንበት ማለት ግን በዛን ጊዜ ለሚመጣው ትውልድ ይሄን መልእክት አነስተላልፍ ማለት ግን አይደለም። ያ ጊዜ እጅግ በጣም ክፉ ጊዜ ነው። ዓለምን ሁሉ ተቆጣጥሮ የሚገዛው ሐሳዌ መሲህ፣ ዓለምን በአንድ ስርዓተ መንግስት አድርጎ የሚቆጣጠረው ሐሳዌ መሲህ እንደ አይነት መከራ ይመጣበታል ነው። ግን ደግሞ የሚገርማቸው ነገር የሰው ልጅ ኃጢአት ሰርቶ በደል ሰርቶ ተጸጽቶ ወደ ንስሐ ነበር መግባት ያለበት። በዛን ዘመን ያሉ ማይክሮ ቺፕ ያደረጉ ሰዎች ግን ወደ ንስሐ አይደለም የሚሄዱት፣ ጭራሹኑ እግዚአብሔር ይሳደባሉ ነው የሚለው። ምን ያክል ክፉ ጊዜ እንደሆነ፣ ምን ያክል የሚያሳዝን ጊዜ እንደሆነ ማለት ነው። አሁን እኔና እናንተ ባለንበት ዘመን ምናልባት መንገድ ጠራጊዎቹን እናያቸዋለን፣ እንመለከታቸዋለን። እንደ ሀገርም እንደ ዓለም አቀፍም ለሐሳዊ መሲህ መንገድ የሚጠርጉ በርካታ የምናያቸው አካላት አሉ። ዋናው ግን ሳጥናኤል በሐሳዊ መሲህ ላይ አድሮ ኃይሉን፣ ዙፋኑን፣ ስልጣኑን ሰጥቶት የሚገለጥበት ዘመን እሱ መቼ ነው፣ እኛ አናቀውም። ከክርስቶስ መምጣት በፊት በቅድሚያ የሚከናወነው የሐሳዊ መሲህ መገለጥ ነው። ሐሳይ መሲህ ከተገለጠ በኋላ የነ ኤላያስና የነ ሄኖክ መጥቶ ምስክርነት መስጠት ግዴታ ነው። የሚገርም ነው። በማህበራዊ ሚዲያ፣ በሶሻል ሚዲያው፣ በሚኒስትሪ ሚዲያው ማንኛውም ሚዲያ ላይ የሐሳይ መሲህ አምላክነት በሚዲያ ሳይቀር ይዘጋል። በነገራችን ላይ በዛን ዘመን ዓለምን ሁሉ የሚያናውጽ ዜና እግዚአብሔር ላይ አመጽ፣ እግዚአብሔር ላይ ምን ይደረጋል? ዘመቻ ይከፍታል በዛን ዘመን ይሄንን ዜናና ዜና ይሄን ፕሮፓጋንዳ አሳይ መሲ ከዛሬ ስንት ሺህ ዘመን በፊት በሰማይ በመላእክት ዘንድ ጦርነት ተከፍቶ ተሸንፎ ወርዶን እንደሆነ ታስታውሳላችሁ። ያንን ለማድረግ መላእክትን አሰባስቦ በእግዚአብሔር ላይ መዝመት ፈልጎ፣ ግን አልተሳካለትም ነበረ። በመጨረሻው ዘመን ላይ ግን በሰው ስጋ አድሮ ድጋሚ ሰዎችን ሁሉ አሰባስቦ በእግዚአብሔር ላይ ይዘምታል። ግን ምን ዋጋ አለው? መጨረሻው አያምርም። መንግስቱ ጨለማ ይሆናል። የቁጣ ጽዋ ይፈሳል በመንግስቱ ላይ፣ በኢኮኖሚው ላይ፣ በደህንነቱ ላይ፣ በወታደራዊ አሰራሩ ላይ፣ በፖለቲካው ላይ፣ በጤናው ላይ በሁሉም ሐሳይ መልሲ በሚቆጣጠርባቸው የአስተዳደር ዘርፎች ሁሉ ይሄ የቁጣ ጽዋ ይፈስበታል ማለት ነው። ከዛስ ይፍረከረካል እነኛ ካንተ በላይ አምላክ የለም፣ ካንተ በላይ ገዢ የለም፣ ካንተ በላይ መሪ የለም እያሉ ሲሉ የነበሩት የዓለም መንግስታት ሁሉ ያጉረመርሙበታል፣ ይነሱበታል፣ በእሱ ላይ ይዘምቱበታል። ሁሉ በወታደሩም በኢኮኖሚ በፖለቲካውም ሁሉ ይፍረከረካል። መጨረሻው አያምርም አምርም። ይሄ ከሆነ በኋላ ሐሳይ መሲ በዚህ መልኩ መንግስቱ ጨለማ ከሆነ በኋላ እውነተኛው አምላክ እውነተኛው ገዢ እውነተኛው ፈጣሪ ሰማይን በመብረቅ እያደረሰ ምድርን እንደ ብራና እየጠቀለለ ይገለጣል፣ ዓለምን ሊያሳልፍ። ያኔ በዚህ ምድር ላይ ሲያሳድዳቸው የነበሩ ክርስቲያኖች ምን አላቸው? ተስፋ አላቸው። ክርስቶስ ይመጣላቸዋል። ሰማያዊት ኢየሩሳሌም ትገለጣለች። ጻርቃንና ሐጣን በግራና በቀኝ ይቆማሉ። ይሄ ሁሉ የሚሆነው ከሐሳዊ መንግስት መፍረስና መወገድ በኋላ ነው። ከዛ በፊት ግን ዓለም ሽር ጉድ ስላለች ለሐሳዊ መሲህ ወይም በዘመን ቋቋ ታሽቃብጣለች። ብዙዎች ይከተሉታል። ክርስትናን ይጸየፉታል። ንጽሕና ቅድስና፣ ሃይማኖት ያን ጊዜ ይረገማል። ምንኩስና ይረገማል። ታቦት ይረገማል። አሁንም የምናየው ነው። ያ ዘመን አሁንም ዳርዳር ነው። የምን የጭፈራ ዳርዳሩ እስክስታ ነው የሚባለው። አሁንም እስክስታ ያልኳችሁ መንገድ ጠራጊዎቹ የምናውቃቸው ብዙ በርካታ ነገሮች አሉ የምንመለከታቸው ሃይማኖት በዓለማችን ላይ እንዲወገድ እየተሰራ ያለበት ዘመን ላይ ያለ ነው። ክህነት እንደኋላ ቀር፣ መንግስና እንደኋላ ቀር፣ ሃይማኖተኛነት እንደኋላ ቀር፣ ንጽሕና እንድንግልና እንጠብቆ መኖር እንደኋላ ቀር፣ መጾም፣ መጸለይ መስገድ እንደኋላ ቀርነት የሚቆጠርበት ዘመን ዋዜማው ላይ ያለ ነው። ሃይማኖተኛነት ኋላ ቀርነት እየሆነ ያለበት ዘመን ያለ ነው። ያን ደግሞ የበለጠ በአደባባይ በይፋ በሚዲያ በሶሻል ሚዲያም በሚኒስትር ሚዲያም ይታወጃል። ያን ጊዜ ህግ የሚባል ነገር አይሰራም። በእግዚአብሔርን በተመለከተ የሚታወጁ አዋጆች ምድራዊ ለአስተዳደር ተብሎ የወጡ ሁሉ ይሁሉ ህግ ሁሉ ይሻራሉ። ያን ጊዜ ክርስቲያን የሆኑ የክርስቶስን ተከታይ ሁሉ አጥፉልኝ ይላል። እኔና እናንተን ያኔ ምስል ይቆማል። በእንበ በዓለም ላይ ሁሉ ምስል ይቆማል። ለሐሳዊ መሲህ ስገዱ ይባላል። እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ናቡከደነፆር እንዳቆሙ አይነት ምስል ይቆማል ለሐሳዊ መሲህ ለሀሳብ ይመስል ዓለምን ሁሉ ስፒሪቱ ይቆጣጠረዋል፣ ግን አይዘልቅም። የቁጣ ጽዋ በአውሬው ላይ ፈሰሰበት፣ መንግስቱም ጨለማ ሆነ ይላል። ከዛ የብርሃን አምላክ ይገለጣል። ጻርቃንም በቀኙ ሀጣንም በግረዋ አቁሞ እግዚአብሔር ፍርድ ይሰጣል። ኑ እናንተ አባቴ ቡርካን እያለ በሚጠራበት ጊዜ በእውነት ይህንን የህይወት ቃል ለሁላችን ያን ጊዜ ያሰማል። ይህን ያለ መልዕክት በዛሬው በነው መርከብ ሚዲያ ቆይታችን በመንግስቱ ላይ ወይም ደግሞ በአውሬው ላይ የፈሰሰውን የቁጣ ጽዋ መነሻ አድርገን የተነጋገርነው፣ እንግዲህ እናው የቁጣው ጽዋ ሲፈስበት መንግስቱ ጨለማ ይሆናል ይለናል። መንግስቱ ጨለማ ሆነ ማለት ምን ማለት ነው? ለሶስት ዓመት ከስድስት ወር ያክል አለምን ጸጥ ረጭ አድርጎ ሲገዛ ለሁሉም ሲሰግድበት የነበረው ሐሳዊ መሲ መጨረሻ ላይ ግን እንደገና የሰው ልጆችም ለሱ አንገዛም ብለው ያጉረመርማሉ። በፖለቲካው በኢኮኖሚውም ሁሉ መናጋት ይጀምራል ማለት ነው። መፈራረስ ይጀምራል። ጨለማ ሆነ ማለት ይሄ ነው። ግን አስቀድመው ደግሞ ሲከተሉት የነበሩት ማይክሮቺፕሱን ሲያደርጉ የነበሩ ሰዎች ሁሉ እንደገና በዛ ማይክሮቺፕስ እንደ መርዝ ሆኖ ይበላቸዋል፣ ያቃጥላቸዋል። ምላሶቻቸውንም ያኝኩ ነበረ። ከህማማቸው የተነሳም እግዚአብሔርን የሰማይን አምላክ ሳይቀር ተሳደቡ ይላል። ከእንደዛ አይነት መከራና ህይወት ራሳችንን መጠበቅ አለብንና እናንተ ኦርቶዶክስ አይነቶች ወንድሞቼ የፈለገው ቢሆን ለጊዜያዊ ነገር ብለን ዘላለማዊን ነገር መለወጥ መቀየር የለብንም ይህ ቃል ነው ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው እግዚአብሔር ይሄ ይደረግ ዘንድ ይሆን ዘንድ ግድ ነው እየሆነ ያለው ዓለማችን ላይም የመጽሐፍ ቅዱስ ቃል ነው በነገራችን ላይ ጠባትልም የእግዚአብሔር ቃል እናስተውል ራሳችንን ፈትሽ የራሳችንን መዳን በመፍራትና በመንቀጥቀጥ እንፈጽም በተጨማሪ እንግዲህ ሰሞኑን በአርባ ምንጭ እንግዲህ የአቡነ ገብረ መንፈስ ቅዱስ በዓል አክብረው ወደ ሻሸመኔ ሲመለሱ የነበሩ እህቶች ወንድ እንግዲህ ወደ ወላይት አካባቢ በተፈጠረ የመክን አደጋ ወደ አስራ ስምንት የሚሆኑ እህቶች ወንድሞች ህይወታቸው ማለፉን ሁላችን የምናውቃለን። በትናንትና ሁለት እንግዲህ የሻማ ማብራት ስርአት ሻሸመኔ አቡነ ተክለ ሃይማኖት ቤተክርስቲያን፣ የሻማ ማብራት ስነስርዓት ተካሂዷል። በእውነት እናስተውል። እግዚአብሔር በአንድም በሌላ እንግዲህ መልእክት ያስተላልፋል። እኛ እስካሁን በህይወት የኖር ነው ከነሱ የተሻለ ንጽህና ቅዱስና ስላለን አይደለም፣ የንስሓ ዕድሜ ስለጨመረልን ነው። ከእንደዚህ አይነት ነገርም ሰው ከሞትም መማር አለበት ነው። እነርሱ ወደማያልፈው ዓለም ሄዱ። የሞቱትም ከመልካም ቦታ ከአቡ ከአባታችን ካቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከክብረ በዓሉ ሲመለሱ ነው። ሰው ከማይረባ ቦታ ከስርቆት ቦታ፣ ከዝሙት ቦታ፣ ከርኩሰት ቦታ ሲመለስም ይሞታል። እግዚአብሔር ነፍሳቸውን ባጸደ ገነት ያኖርልን እኛንም ድንገቱ ወጥቶ ከመቅረት ሲሰውረን። ይሄ ክፉ ጊዜ ይሄ አስቸካሪ ጊዜ ወጥተን ለመመለሳችን ዋስትናችን እግዚአብሔር ብቻ ነው። በነገራችን ላይ በነ በዚህ ዘመን ዝም ብለን የምንወጣበት ጊዜም አደለም። እንጸልይ፣ የአቅማችንን እናድርግ። እግዚአብሔር ከክፉ ነገር ይጠብቀን። የታዘዘው ነገር ደግሞ አይቀርም እና አሁንም ወደዛኛው ዓለም ላለፉት ለእህቶቻችን ለወንድሞቻችን ነብሳቸውን በአብርሃምና በይስሐቅ በያዕቆብ እቅፍ ያኑርልን እላለሁኝ። እንግዲህ ለሻማ ማብራት ስነ ስርዓቱ በእንደዚህ አይነት መልኩ ተከናውኗል። በእውነት እኛንም ከክፉ ነገር ይጠብቀን፣ ወጥቶ ከመቅረት እግዚአብሔር ይጠብቀን የሚል መልእክት ነው ያለኝ። በድጋሚ በሌላ ሀሳብ በሌላ ርዕስ ጉዳይ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።